ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የሳምንቱ ኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥ እና የባህር ማዶ ስፖርታዊ መረጃዎች ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ እቆያለሁ እስከ ፕሮግራሙ ፍጻሜ። መልካም ቆይታ። አድማጭ ተመልካቾቻችን ቅድሚያ ከሀገር ውስጥ የምንመለከተው የኢትዮጵያ ፕሪሚየር ሊግ ነው። የኢትዮጵያ ፕሪምየር ሊግ የ የሰላሳ አራተኛ ሳምንት ጨዋታዎች ከትላንት ጀምሮ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም መካሄድ ጀምሯል። ትናንትና ሁለት ጨዋታዎች ተደርገው ነበረ። ቅድሚያ የተደረገው በአርባ ምንጭና በቅዱስ ጊዮርጊስ መካከል ያደረገው ጨዋታ ነበር። የጨዋታ ያለምንም ግብ አቻ ውጤት ተጠናቋል ማለት ነው። አዳማ ከተማ ከሱር ሽሬ ባደረጉት ሁለተኛ ጨዋታ አዳማ ከተማ አራት ለሁለት በሆነ ውጤት በማሸነፍ ወሳኝ ሶስት ነጥብ አግኝቷል። ወጣቱ ታዳጊ ተጫዋች ቢንያም አየተን ሁለት ግቦችን ሲያስቆጥር አድናን ረሻድና የስውል ሽሬው ሰለሞን ገብረ ክርስቶስ በራሱ መረብ ላይ ቀሪዎቹን ግቦች ለአዳማ ከተማ አስቆጥሯል። ብርሃኑ አዳሙና አላዛር ሽመልስ ለስውል ሽሬ ግቦቹን ያስቆጠሩ ተጫዋቾች ናቸው ማለት ነው። ውጤቱን ተከትሎ አዳማ ከተማ በሊጉ አራተኛ ተከታታይ ድሉን አስመዝግቧል። ነጥቡንም ወደ 38 ከፍ አድርጓል። አሁንም 15ተኛ ደረጃን ይዞ ወራጅ ቀጠና ውስጥ ቢገኝም 13ኛና 14ኛ በተመሳሳይ 38 ነጥብ ከያዙት ኢትዮ ኤሌክትሪክና ፋሲል ከነማጋ በነጥብ ተስተካክሏል ማለት ነው። እንግዲህ ላለመውረድ በሚደረገው ፉክክር እንግዲህ ባለፉት አራት ጨዋታዎች 12 ነጥብ በመሰብሰብ አዳማ ከተማ እንግዲህ ውጤታማ ጊዜ እያሳለፈ ይገኛል ማለት ነው። ሱል ሽሬና ና ወልዋሉ አዲግራት ዩኒቨርሲቲ እንግዲ አስቀድሞ ከሊጉ መውረዳቸው ይታወቃል። ቀሪ ሁለት ክለቦች የሚወዱትና ማናቸው ቢለው እንግዲህ በጣም አጓጊ ይሆናል። በጣም ተቀራራቢ ደረጃ ነ ያላቸው ክለቦቹ ተመጣጣኝ ፉክክር እያደረጉ የሚገኛሉ። ነጥባቸውን በጣም እጅጉን ተቀራራቢ ነው። ንግድ ባንክ አስራ አንደኛ ደረጃ ያለው እንኳን ኢትዮጵያ ንግድ ባንክ አርባ ነጥብ ነው ያዘው ሰላሳ ስምንት ነጥብ ነው የያዘው ኢትዮ ኤሌክትሪክ አስራ አራተኛ ደረጃን ይዞ ማለት ነው። እንግዲህ በጣም ለአለም ወረድ የሚደረገው ፉክክር በጣም ጠንካራ ነው ማለት ነው እንግዲህ ዛሬም ሶስት ጨዋታዎች ይደረጋሉ። ባዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በ34ኛ ሳምንት መርሃ ግብር መቀሌ ሰባ እንደርታ ከኢትዮጵያ ቡና ከጠዋቱ ሶስት ሰዓት ከሰላሳ ላይ ጨዋታቸውን ያደርጋሉ ማለት ነው እንግዲህ መቀሌ ሰባ እንደርታ እንግዲህ አስራ ስድስተኛ ደረጃ ላይ ይገኛል በሰላሳ ሰባት ነጥብ ላለመውረድ በሚያደርገው ትግል እንግዲህ ወሳኝ ሶስት ነጥብ ለማግኘት የሚያደርገው ፍልሚያ ነው። ኢትዮጵያ ቡና በ55 አምስት ነጥብ ሁለተኛ ደረጃ ላይ ይገኛል። ለኢትዮጵያ ቡና እንግዲህ መርሃ ግብሩን ከማሟላት ባስተቀር እንግዲህ በዋንጫ ፉክክርም ያን ያህል የሚጠቅመው ውጤት ነው ተብሎ አይጠበቅም። አለ በዚህ ጨዋታ ኢትዮጵያ ቡና ነጥብ የሚጥል ከሆነ ኢትዮጵያ መድን ጨዋታውን ነገ ከመቻል ጋር ሲያደርግ የሊጉን ዋንጫ ለመጀመሪያ ጊዜ ማንሳቱን ያረጋግጣል። ማለት ጨዋታ የሚጠበቅ ጨዋታ ነው። ሌላኛው ጨዋታ አስቀድሞ ከሊጉ የወረደ ወልዋሎ ዓዲግራት ዩኒቨርሲቲ ከሀዋሳ ከተማ ከቀኑ 9 ሰዓት ጨዋታቸውን ያደርጓሉ። ወልዋላ አዲግራት ዩኒቨርሲቲ በ19 ነጥብ የመጨረሻውን 18ኛ ደረጃ ይዟል ማለት ነው። አዋሳ ከተማ ከወገብ በላይ ያለውን ደረጃ ይዞ በጥሩ እንቅስቃሴ ላይ ይገኛል። ባለፉት አስር ጨዋታዎች አልተሸነፈም አዋሳ ከተማ ማለት ነው። የሊጉ ኮከብ ግብ አስቆጣሪ ያሉ ስሌማን ባለፈው ሳምንት የ33ኛ ሳምንት ጨዋታ ቡድኑ ሱል ሽሬን አምስት ለአንድ ባሸነፈበት ጨዋታ ላይ አራት ግቦችን በማስቆጠር ድንቅ ብቃቱን አሳይቷል። በሊጉ ያስቆጠራቸውን ግቦች ወደ 19 ከፍ በማድረግ ድንቅ እንቅስቃሴውን በማድረግ ላይ ይገኛል። በዛሬውም ጨዋታዎች ላይ ግብ ካስቆጠረ እንግዲህ የግብ አስቆጣሪነት መሪነቱን ያጠናከራል ማለት ነው። ባለፈው የውድድር አመት በ2016 ሀያ ግቦችን ይዞ በማጠናቀቅ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ነው። እንግዲህ አሁን ባለው ሁኔታ ከተከታዩ አህመድ ሁሴን አልባሚ ከተማው አጥቂ በስድስት ግቦች ርቋል። ሶስት ጨዋታዎች ይቀሩታል። በእነዚህ ጨዋታዎች ግብ አስቆጠረ እንግዲህ የከፍተኛ ግብ አስቆጣሪነቱ ለሁለት ተከታታይ ዓመታት የሚያነሳ ይሆናል። ይህም ትልቅ ስኬት ነው ማለት ነው፣ በግሉ ለአሉ ሲሌማን ማለት ነው። ሌላኛው የዚህ ቀን የመጨረሻ ጨዋታ በኢትዮጵያ ንግድ ባንክና ሃዲያ ሆሳዕና መካከል የሚደረግ ይሆናል ማለት ነው። ኢትዮጵያ ንግድ ባንክ የአምና ሊጉ አሸናፊ ነው። በመጀመሪያው ዙር ላለመውረድ ሲታገል ነበረ። በሁለተኛው ዙር እንግዲህ ጥሩ ውጤቶችን እያመጣ ቢቆይም ባለፉት ስምንት የሊጉ ጨዋታዎች ማሸነፍ አልቻለም ከዚህ ውስጥ በግማሹ አቻ ወጥቷል ከወራጅ ቀጠና ስጋት ለመራቅ እንግዲህ የሚያደርገው ጨዋታ ነው ኢትዮጵያ ንግድ ባንክ በአርባ ነጥብ እንግዲህ አስራ አንደኛ ደረጃ ላይ ይገኛል ማለት ነው ሀዲያ ሆሳዕና ዘጠነኛ ደረጃ ላይ ይገኛል ይህን ጨዋታ ካሸነፈ ሀዲያ ሆሳዕና በጊዜያዊነት ደረጃውን ወደ አራተኛ ከፍ የሚያደርግ ይሆናል ምናልባት ነው። ነገ የመርሃ ግብር ሲቀጥል የሊጉ መሪ ኢትዮጵያ መድን ከመቻል ከቀኑ 9 ሰዓት የሚያደርጉት ጨዋታ የሳምንቱ ተጠባቂ ጨዋታ ነው። ኢትዮጵያ ቡና ቅድም እንዳነሳሁት አቻ ከወጣ በዛሬው ጨዋታ ወይም ከተሸነፈ ኢትዮጵያ መድን ሳይጫወት ማሸነፉን ያረጋግጣል። በአንጻሩ ኢትዮጵያ ቡና ካሸነፈ ኢትዮጵያ መድን ከመቻል ጋር የሚያደርገው ጨዋታ አንድ ነጥብ ካገኘ ሊጉን ዋንጫ ማንሳቱን ለመጀመሪያ ጊዜ ያረጋግጣል ማለት ነው። በአሰልጣኝ ገብረ መድን አይሌ የሚመራው ኢትዮጵያ መድን በዘንድሮ ድራመት ከሌሎች ክለቦች በተሻለ ወጥነት ያለው አቋም በመሳየት እንግዲህ ሊጉን በአሸናፊነት ሊያጠናቀቅ ተቃርቧል ማለት ነው። ሌላኛው ጨዋታ እንግዲህ በዚህ ዕለት የሚደረገው ጨዋታ ኢትዮ ኤሌክትሪክና ፋሲል ከነማ የሚያደርጉት ጨዋታ ነው። ምሽት አስራ ሁለት ሰዓት ላይ ይደረጋል። እነዚህ ሁለቱ ቡድኖች በጣም ጠንካራ እንቅስቃሴ እያደረጉ ነው ለማለት አያስደፍርም። በዘንድሮ ድራመት እንግዲህ ጥሩ ግስጋሴ እያሳዩ አይደለም። ሁለቱም ቡድኖች በተመሳሳይ ሰላሳ ስምንት ነጥብ ይዞ አስራ ሶስተኛና አስራ አራተኛ ደረጃን ይዟል። ኢትዮ ኤሌክትሪክ አስራ ሶስተኛ ደረጃን ሲይዝ ፋሲል ከነማ እንዲሁ አስራ አራተኛ ደረጃን ይዟል። ተመሳሳይ ሰላሳ ስምንት ነጥብ አላቸው። ወራጅ ስጋት የወራጅነት ቀጠና ስጋት ያለባቸው ቡድኖች ናቸው። ፋሲል ከነማ ባለፉት ስምንት ዘጠኝ ጨዋታዎች ማሸነፍ አልቻለም። ይሄም ደግሞ የወራጅ ቀጠና ስጋት ውስጥ እንዲገባ አድርጎታል። ኢትዮ ኤሌክትሪክም ባለፉት ጥቂት ጨዋታዎች ላይ እያሳየ ያለው ብቃት ጥሩ አይደለም። እነዚህ ሁለት ቡኖች ላለመውረድ በሚያደርጉት ፉክክር በጣም ወሳኝ የሚባል ጨዋታ ነው፣ በሳምንቱም ትልቁ ጨዋታ ነው ማለት እንችላለን። እንግዲህ በተለይም ላለመውረድ ከሚደረገው ፉክክር አንጻር ማለት ነው። ሰኔ አምስት የሰላሳ አራተኛ ሳምንት ጨዋታዎች ይደረጋሉ ማለት ነው ሲዳማ ቡና ከሌለዋ ከተማ ወላይታ ዲቻ ከባህር ዳር ከተማ ከቀኑ 9 ሰዓትና 12 ሰዓት ጨዋታቸውን ያደርጋል ይህ ጨዋታ ሰኔ አራት መደረግ የነበረበት ቢሆንም ሲዳማ ቡናና ወላይታ ዲቻ ትላንት በነበራቸው ኢትዮጵያ ዋንጫ የፍጻሜ ጨዋታ ምክንያት ወደ አሙስ መገፋቱ የሚታወስ ነው ማለት ይህን ተከትሎ እንግዲህ ሲዳማ ቡና ወላይታ ዲቻ ከተጋጣሚዎቻቸው ጋር ተስተካካይ ጨዋታቸውን ሰኔ አምስት የሚያደርጉ ይሆናል ማለት ይህን ተከትሎ የሰላሳ አራተኛ ሳምንት መርሃ ግብር ፍጻሜውን ያገኛል ማለት ነው። ሌላኛው የምንመለከተው ቅድም እንደነካካ ነው የኢትዮጵያ ዋንጫ ፍጻሜ። ኢትዮጵያ ዋንጫ ፍጻሜ ትናንትና በአዲስ አበባ ስቴዲየም በዝግ ስቴዲየም ተከናውኑ። ሲዳማ ቡና አበር ላይ ታድቻ ነው ለላንድ በማሸነፍ ለመጀመሪያ ጊዜ የኢትዮጵያ ዋንጫ በታሪኩ አንስቷል። ሲዳማ ቡና ከተመሰረተ 26 ዓመት ቢያስቆጥርም እስካሁን የኢትዮጵያ ዋንጫን አንስቶ አያውቅም። እንግዲህ የመጀመሪያ ትልቁን ስኬቱን አግኝቷል ማለት ነው። በጨዋታው ካርሎስ ዳምጦ በ 13 ተኛው ደቂቃ ያስቆጠራት ግብ ወላይታ ድቻ መሪ አድርጋ ነበር። ይሁንና ሀብታሙ ታደሰ በሀኛው ደቂቃ ያስቆጠራት ግብ እንግዲህ ሲዳማ ቡናን አቻ አድርጋለች። መስፍን ታፈሰ ከረብት መልስ በ63 ኛው ደቂቃ ያስቆጠረው ግብ እንግዲህ ሲዳማ ቡናን ታሪካዊን ዋንጫ እንዲያገኝ አስችሎታል። መስፍን ታፈሰ እንግዲህ ሲዳማ ቡና ጀግና ሆኖ አምሽቷል ማለት ነው። እንግዲህ ታሪካዊን ዋንጫ እንዲያነሳ ወሳኙን የማሸነፊያ ግብ ከመረብ ላይ አሰርፏል። ውጤቱን ተከትሎ እንግዲህ ሲዳማ ቡና ለመጀመሪያ ጊዜ ኢትዮጵያ ዋንጫን አንስቷል። ከዛ ውጭ ኢትዮጵያ ዋንጫን ማሸነፉን ተከትሎ በቀጣዩ ዓመት ኢትዮጵያን ወክሎ በካፍ ኮንፌዴሬሽን ዋንጫ ይሳተፋል። የትልቅ ስኬት ነው ለሲዳማ ቡና። በሊጉም አራተኛ ደረጃ ላይ በመገኘት እንግዲህ ጥሩ እንቅስቃሴ እያደረገ ይገኛል። በወድር ዓመቱ እንግዲህ ዓመቱን እንግዲህ በዋንጫ አጠናቋል ማለት ነው ሲዳማ ቡና ማለት ነው። ሲዳማ ቡና እንግዲህ በኮንፌዴሬሽን ዋንጫ ለመጀመሪያ ጊዜ ተሳትፎውን ያደርጋል ማለት ነው። በዚሁ ተሳትፎ እንግዲህ የመጀመሪያ ጨዋታውን እንግዲህ በቀጣይ ጊዜያት የሚያደርግ ይሆናል። ወደ ሐምሌ ነሐሴ ወር መጨረሻ ማለት ነው። እንግዲህ ሲዳማ ቡና ከወዲሁ አስቀዳሚ ዝግጅት የቅድመ ውድድር ዝግጅት ማድረግ ይኖርበታል ማለት ነው እንግዲህ መለኪያ በመተሻ ጨዋታዎችን ከተለያዩ የምስራቅ አፍሪካ ክለቦችም ሌሎች የአፍሪካ ክለቦችም ጋር በማድረግ አቋሙን ከወዲሁ መፈተሽ ይኖርበታል። እንግዲህ ቀጣይ ፕሪሚየር ሊግ ጨዋታዎችም ለዚህ በመጠኑ ያገዝታል ተብሎ ነው የሚጠበቀው። በቀጣይም እንግዲህ ጠንካራ ቅድመ ዝግጅት ለካፍ ኮንፌዴሬሽን የቅድመ ማጣሪያ ጨዋታዎች ማድረግ ይኖርበታል። ሲዳማ ቡናን እንኳን ደስ አላችሁ ማለት እንወዳለን እንግዲህ ባስመዘገበው ስኬድ ወላይታ ድቻ እንግዲህ በተከታታይ በሊጉ ሁለተኛ በኢትዮጵያ ዋንጫ ፍጻሜ ለሁለተኛ ጊዜ ተከታታይ አመት ደርሶ ተሸንፏል። ባለፈውም በ2016 ዓ.ም በኢትዮጵያ ቡና በተመሳሳይ በአዲስ አበባ ስቴዲየም ሁለት ለአንድ ተሸንፎ የካፍ ኮንፌዴሬሽን ዋንጫ ተሳትፎ ማጣቱ ይታወቃል። ዘንድሮም እንግዲህ በተመሳሳይ በሲዳማ ቡና ሁለት ለአንድ ተሸንፎ እንግዲህ ተሳትፎውን አጥቷል ማለት ነው እንግዲህ ወላይታ ድቻ በ2009 መቻልን በማሸነፍ የኢትዮጵያ ዋንጫን አንስቶ ነበረ። በዛ በወቅቱም እንግዲህ እነዛ ማሊክን በማሸነፍ በካፍ ኮንፌዴሬሽን ዋንጫ ድንቅ እንቅስቃሴ አሳይቷል። በዘንድሮ የውድር አመት እንግዲህ በካፍ ኮንፌዴሬሽን ዋንጫ ለመሳተፍ ነው የኢትዮጵያን ዋንጫን እንግዲህ ከሰባት አመት በኋላ ለማንሳት ያደረገው ጥረት ሳይሳካ ቀርቷል። እንግዲህ የመጀመሪያው ክለብ ሳይሆንም አይቀርም ተከታታይ የኢትዮጵያ ዋንጫ ፍጻሜ ደርሶ የተሸነፈ ክለብ ማለት። ወላይታ ድቻ እንግዲህ በጥሎ ማለፉ ጥሩ እንቅስቃሴ እያደረገ ይገኛል ማለት ነው። አድማኝ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎችን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከዚያ ስፖርት የሬድዮ ፖድካስት ፕሮግራሙ ጋር አብራችሁን ቆዩ። ተመለሰናል። አድማኝ ተመልካቾቻችን ከውጭ የምንመለከተው የዩኤፋ ኔሽንስ ሊግ የፍጻሜ ጨዋታ ሆኖ ይህ ጨዋታ እንግዲህ ትላንትና ማምሻውን ባሊያንዝ አሬና ስቴዲየም ተካሂዷል በሁለቱ የእግር ኳስ አያላን ስፔንና ፖርቹጋል መካከል። በዚህም ጨዋታ ፖርቹጋል በመለያ ምት አምስት ለሶስት በማሸነፍ እንግዲህ የዩኤፋ ኔሽንስ ሊግ ዋንጫ ለሁለተኛ ጊዜ አንስታለች። የዩኤፋ ኔሽንስ ሊግን ዋንጫ ለሁለተኛ ጊዜ ያነሳች የመጀመሪያው ሀገር ሆናለች ማለት ነው። እንደ አውሮፓውያን አቆጣጠር ውድድሩ 2019 ሲጀመርም የመጀመሪያውን ዋንጫ ያነሳችው ፖርቹጋል ነበረች። እንግዲህ ከስድስት ዓመት በኋላ ዋንጫ ለሁለተኛ ጊዜ አንስታለች። እንግዲህ ቅድሚያ መሪነቱን ይዛ የነበረችው ስፔን ነበረች። በዚህ ጨዋታ ላይ ማርቲን ዙቢ ሜንዲ በሀያ አንደኛው ደቂቃ ያስቆጠረው ግብ እንግዲህ ስፔን መሪ አድርጓል። የተጫዋች ከአርሰናል ጋር በስፋት ስሙ እየተያዘ ይገኛል። ክለቡን ይቀላቀላል ተብሎም ሲጠበቅ እንግዲህ ባሳለፍነው ሳምንት በሰጡ አስተያየት መዳረሻው አርሰናል ላይሆን እንደሚችል መግለጹ መነጋገሪያው ነው ነበረ። እንግዲህ ይሄ መሪነት እንግዲህ ለቆየው ለተወሰኑ ደቂቃዎች ነበረ። ኑኖ ሜንዴዝ በሀያ ስድስተኛው ደቂቃ ያስቆጠረው ግን ፖርቹጋልን አቻ አድርጓል ማለት ነው። ኢኑኔ መንዴዝ ለሳውዲ አሊላል ክለብ የሚጫወት የአማካይ ተጫዋች ነው ማለት ነው። ተመልሶ እንግዲህ የመጀመሪያው አጋማሽ ማብቂያ ላይ ማይክል ኦያርዛባል ከፔድሪ ያገኘውን ኳስ ከግብ ላይ በማስቆጠር ስፔኑ ለላንድ እየመራች እንግዲህ የመጀመሪያው አጋማሽ ተጠናቋል ማለት ነው። ከረፍት መልስ መጠነኛ ለውጦችን ያደረጉት አሰልጣኝ ሮቤርቶ ማርቲኔዝ እንግዲህ ጥረታቸው ውጤት አፍርቶ እንግዲህ በስልሳ አንደኛው ደቂቃ ኑኖ ሜንዴዝ ያቀበለውን ኳስ እንግዲህ ክሪስቲያኖ ሮናልዶ ከመረብ ላይ በማሳረፍ ስልሳ አንደኛው ደቂቃ ላይ ከመረብ ላይ በማሳረፍ ቡድኑን ሁለት አቻ እንዲሆን አድርጎታል ማለት ነው ክርስቲያኖ ሮናልዶ ለብሔራዊ ቡድን ያስቆጠረውን ግብ መቶ ሰላሳ ስምንት በማድረስ እንግዲህ ሌላ አዲስ ታሪክ ሰግቷል በፕሮፌሽናል እግር ኳስ ቆይታውም ያስቆጠራቸውን የግብ ብዛት እንግዲህ ለክለብም ለብሔራዊ ቡድንም ወደ 938 አድርሷል ማለት ነው በኤፋ ኔሽንስ ሊግ ፋይናልም እንግዲህ በእድሜ አንጋፋው ነው በ በአርባ አመቱ ግብ ያስቆጠረ ተጫዋች እንግዲህ በ ጨዋታው ላይ የተሳተፈ በፍጻሜው ላይ የተሳተፈም አንጋፋ ተጫዋች በመሆን ታሪክ ሰርቷል ማለት። በዚህ ጨዋታ ላይም በጉዳት ከረፍት መስተቀይሮ ወጥቶ ነበር። እንግዲህ በወሳኝ በሚባለው የጨዋታ ጊዜ ላይ እንግዲህ ከቤንች ላይ ሆኖ ጨዋታውን ሲከታተል ነበረ ማለት ነው። እነዚህ ሁለቱ ቡድኖች በመደበኛ የጨዋታ ክፍለ ጊዜ ሁለታቻ በመለየታቸው ምክንያት እንግዲህ ጨዋታ ወደ መለያ ምት ነበር ያመራው። በመለያ ምቱም ፖርቹጋል አምስት ለሶስት አሸንፋለች። የመጀመሪያውን ሶስት ሶስት የፍጹም ቅጣት ምት ሁለቱም አገራት አስቆጥሮ ነበረ። አራተኛውን ፍጹም ቅጣት ምት ለስፔን የመታው አጥቂው አልቫሮ ሞራታ የመታውን ኳስ እንግዲህ ዲያጎ ኮስታ አድኖት እንግዲህ ፖርቹጋል አሸነፋል። የመጨረሻውን ፍጹም ቅጣት ምት የመታው ከፖርቹጋል በኩል ኑኖ ሜንዴዝ በጨዋታ ላይ ግብ ያስቆጠረው ኑኖ ሜንዴዝ ነበር። ግብዋን አስቆጥረው እንግዲህ ፖርቹጋልን ታሪካዊውን የዩኤፋ ኔሽንስ ሊግ ዋንጫን እንድታነሳ አድርጓታል ማለት ነው። እንግዲህ በዚህ ጨዋታ ላይ እንግዲህ ከጨዋታው ፊት ሲነሳ የነበረው ጉዳይ እንግዲህ በላሚን ያማል በክርስቲያኖ ሮናልዶ መካከል የነበረው ነገር ነበር። ክርስቲያኑ ሮናልዶ እንግዲህ የእግር ኳስ ሕይወቱ ማብቂያ ላይ ይገኛል። አርባ አመቱ ላይ ይገኛል በአንጻሩ ደግሞ ላሚኒያማል በ17 ዓመቱ ድንቅ ብቃቱን ለስፔን ብሔራዊ ቡድኑ ለባርሴሎና እያሳየ ይገኛል። በእነዚህ ተጫዋቾች መካከል በተጫዋቾች መካከል የሚደረግ ፉክክር ነው የሚል ነበር ከጨዋታው በፊት ሲወጡ የነበሩ ትንታኔዎች ያመላክቱ የነበረው። በጨዋታው ላይ እንግዲህ ክርስቲያኖ ሮናልዶ ጎል በማስቆጠር ቡድኗቻ እንዲሆን ያስቻለው ወሳኝ ግብ አስቆጧል። በአንጻሩ በዚህ ጨዋታ ላይ ላሚኒያማ እንደ ልቡ መንቀሳቀስ አልቻለም ነበረ። እንግዲህ በፒኤስጂ ድንቅ የውድድር አመት ያሳለፈው የግራ መስመሩ ተጫዋች እንግዲህ ኑኖ ሜንዴዝ በጣም አቁሙት ተመልክተናል። በዚህ ጨዋታ ላይ ላሚን ያማል ድንቅ ብቃቱን ማሳየት አልቻለም። በዚህ ጨዋታ ላይ በሰላሳ ደቂቃ ጭማሪውም ላይ እንግዲህ ተቀይሮ ወጥቷል። ከጨዋታው በኋላ ሉዊስ ዴላ ፎንቴ ስፔን ብሔራዊ ቡድን አሰልጣኝ በሰጡት አስተያየት ላሚን ያማል እድሜው ገና 17 በመሆኑ ማረፍ አለበት፣ ለዛ ነው በተጨማሪው ሰዓት ቀይረን ያስወጣ ነው ሲሉ አስተያየታቸውን ሰጥተዋል። ማለት ነው እንግዲህ በዚህ ጨዋታ እንግዲህ ፖርቹጋል በማሸነፍ አዲስ ታሪክ ሰርታለች። ስፔን እንደ አውሮፓውያን አቆጣጠር በ2023 የተካሄደውን ውድድር ክሮሺያን በፍጹም ቅጣት በመለያ ምት በማሸነፍ ዋንጫውን አንስታ ነበር። ለሁለተኛ ጊዜ ዋንጫውን የማንሳት ህልሟ ሳይሳካ ቀርቷል። ከሁለት ዓመት በኋላ በውድድር ጨዋታዎች ተሸንፋለች ማለት ነው የ2023 ክብሯንም ሳታስጠብቅ ቀርታለች ስፔን ያው እንግዲህ ሁለቱ ሀገራት እንግዲህ ያደረጉት በጣም ጠንካራ ውቅር በፖርቹጋል አሸናፊነት ተጠናቋል ማለት ነው በዚህ ለ በተደረገው የደረጃ ጨዋታ ፈረንሳይ ጀርመኑ ለዜሮ አሸንፋለች ኪልያን ምባፔና ማይክል ኦሊሴ እንግዲህ ግቦቹ ለፈረንሳይ ብሔራዊ ቡድን አስቆጥሯል ማለት ነው። እነዚህ ሁለቱ ቡድኖች እንግዲህ በግማሽ ፍጻሜ መሸነፋቸውን ተከትሎ ትናንትና ከቀኑ አስር ሰዓት ላይ የደረጃ ጨዋታቸውን ያደረጉት ማለት ነው። ይሄ የዩፋ ኔሽንስ ሊግ የአውሮፓ እግር ኳስ ማህበር እንደ አውሮፓውያን አቆጣጠር በ2019 የጀመረው ውድድር ነው። ይሄ የአውሮፓ ሻምፒዮንስ ሊግ የብሔራዊ ቡድኖች ውድድር ማለት ይቻላል። እንግዲህ ብሔራዊ ቡድኖች በተለይ ደግሞ ዝቅተኛ የእግር ኳስ ደረጃ ላይ የሚገኙ የአውሮፓ ቡድኖች የተሻለ የውድድር አማራጭ እንዲያገኙና እንግዲህ የወዳጅነት ጨዋታዎችን በማስቀረት የፉክክር ጨዋታዎችን ማብዛትን ዓላማ ያደረገ ውድድር ነው። እንግዲህ ላለፉት ስድስት ዓመታት በመከናወን ላይ ይገኛል። ፖርቹጋል ሁለተኛ በማንሳት እንግዲህ የበላይነቱን ወስዳለች። ፈረንሳይ ስፔንም ከዚህ በፊት ዋንጫውን ማንሳታቸው የሚታወስ ነው ማለት ነው። እንግዲህ የኔሽንስ ሊግ ባልያን ዛሬና በደማቅ ሁኔታ ማምሻውን ተጠናቋል ማለት ነው። ጨዋታው ከተጠናቀቀ በኋላ እንግዲህ ክርስቲያኖ ሮናልዶ በእምባ ደስታውን የገለጸበት መንገድ መነጋገሪያ ሆኖ ነበር። በጉዳት በሁለተኛው አጋማሽ ወጥቶ ነበረ። ይሁና እንግዲህ ቡድኑ በጨዋታ ላይ እንዲቆይ ያደረገችውን ሁለተኛ ግብን በማስቆጠር እንግዲህ ቡድኑም በመልበሻ ቦታ ላይ ሆኖ በቤንች ላይ ሆኖ በማበረታታትም የራሱን አስተዋጽኦ ሲያደርግ ነበረ። እንግዲህ ክርስቲያኖ ሮናልዶ ዓለም ዋንጫን ካጣ በኋላ እንግዲህ ፈረንሳይ በተካሄደው በኳታር በተካሄደው የዓለም ዋንጫ እንግዲህ በሩ ፍጻሜው በሞሮኮ ተሸንፎ ቡድኑ ማለፍ አልቻለም ነበረ ወደ ግማሽ ፍጻሜው። ከዛ በኋላ እንግዲህ ስሜቱ ሰብሮ ነበረ። ይህ ካለፈ ከአንድ ዓመት ቆይታ ከሶስት ከሁለት ዓመት ቆይታ በኋላ እንግዲህ ዋንጫ ማንሳት ችሏል ማለት ነው። ክርስቲያኖ ሮናልዶ እንግዲህ በስኬት ላይ ስኬት፣ በዋንጫ ላይ ዋንጫ እንግዲህ እያገኘ እየቀጠለ ይገኛል። አሁንም ባሊላል ክለብ በሳውዲ አረቢያው ክለብ ድንቅ እንቅስቃሴውን እያሳየ ይገኛል ማለት ነው። ሌሎች የውጭ መረጃዎች ስንመለከት የዝውውር መረጃዎችን ነው የምናገኘው። ዝውውር መስኮቱ እንግዲህ ባለፈውም እንዳነሳ ነው በመደበኛ የኢዜአ ስፖርት ፕሮግራም በሁለት ዙር ተከፍሎ ነው የሚደረገው። የፊፋ የዓለም ክለቦች የክረምት ውድድር ለመጀመሪያ ጊዜ መካሄዱን ተከትሎ ከጁን አንድ እስከ ጁን አስር የመጀመሪያው የዝውውር መስኮት ተከፍቷል። ይህም ነገ የሚጠናቀቅ ይሆናል። በዛም የአውሮፓ ክለቦች የዓለም ክለቦች ተጫዋቾችን በማስፈረም ላይ ይገኛሉ። እስካሁን ትልቁ ዝውውር ማቲያስ ኩና ከወልቭስ ወደ ማንስተር ዩናይትድ በ62.5 ሚሊዮን ፓውንድ ያደረገው ነው። ጀሬሚ ፕሪም ፖንግ ከባይር ሊቨርኩሰን ወደ ሊቨርፑል ያደረገው፣ ትሬንት አሌክሳንደር አሎ ከሊቨርፑል ወደ ሪያል ማድሪድ ያደረገው፣ ዲን ሁድሰን ደግሞ ከቦርነሞዝ ወደ ሪያል ማድሪድ ያደረገው ዝውውር በጣም ተጠቃሽ የሚባሉ ዝውውሮች ናቸው። ማለት ቼልሲም እንግዲህ ኢስታቫውን ማስፈረሙ የሚታወስ ነው። እስካሁን ድረስ በእንግሊዝ ፕሪሚየር ሊግ እንግዲህ እስካሁን ብዙ የዝውውር እንቅስቃሴ አላደረገም ተብሎ እየተተቸ ያሉ አርሰናል እንግዲህ ሁለት ተጫዋቾችን ለማስፈረም መቃረቡን ነው እንግዲህ መገናኛ ብዙሃን በመዘገብ ላይ የሚገኙት ስሎቬኒያዊ የአርቢ ላይብዚግ የሁለት አመት የአጥቂ መስመር ተሰላፊ ቤንጃሚን ሴስኮን ለማስፈረም መቃረቡ እንግዲህ ተገልጿል። አርሰናል ይህ የአጥቂ መስመሩ ለማጠናከር የሚፈጽመው ዝውውሩ፣ ሌላኛው ደግሞ የቼልሲው ግብ ጠባቂ ኬፓ አዲዛ አባላ ጋር ለማስፈረም እንደዚሁ ከቼልሲ ጋር ንግግሮችን ያደረገና እንግዲህ በጦር መስመር ላይ እንደሚቀኝ በቀጣይ ቀናት ዝውውሩ እንደሚጠናቀቅ መረጃዎች እየወጡ ይገኛሉ። ማለት ነው እንግዲህ እነዚህ ዋና ዋና የሚባሉ የዝውውር መረጃዎች ናቸው ማለት ነው እንግዲህ የፊታችን እሁድ በሚቀጥለው ሳምንት እንግዲህ የፊፋ የዓለም ክለቦች ውድድር በአሜሪካ ይጀመራል። ይሄ በጣም የዓለም ታላላቅ ክለቦች የሚሳተፉበት 32 ክለቦች በስምንት ምድብ ተከፋፍለው የሚያደርጓቸው ጨዋታዎች ናቸው ማለት ነው እነሱን የተመለከተው መረጃ አርባ አርብ ባለ መደበኛ የዚያ ስፖርት የቴሌቪዥን ፎርማት ፕሮግራም ይዘን ምንቀርብ ይሆናል። አድማኝ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራሚን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት